በጣም በሚያስደስት ሁኔታ ባለፉት ሰባት ዓመታት ፓርቲያችን ብልጽግና ፓርቲ ካመጣቸው የልማት የመልካም አስተዳደር እና የዴሞክራሲ እሳቤዎች ውስጥ አብዛኛው በጥሩ ሁኔታ እየተሳካ መሆኑን የሚያሳዩ አመላካች የልማት ስራዎችን ነው ለመጎብኘት የቻልነው በዚህ በቤኒሻንጉል ጉሙዝ ክልል ከዚህ ቀደም ብሎ በአሶሳ ከተማ ዙሪያ የሚገኝ አንድ የዶሮ እርባታ ማዕከልን ለማየት እድል አግኝቻለሁ። ይህ የዶሮ እርባታ ማዕከል ከተራ የእርባታ ማዕከልነት በላይ ኢኮኖሚያዊ፣ ማህበራዊ ጥቅም ያለው ስራ መሆኑን ለመገንዘብ ችለናል። ባለፉት ሰባት ዓመታት ፓርቲያችን ካስተዋወቃቸው አዲስ እሳቤዎች አንዱ ያሉን እምቅ አቅሞች ተጠቅመን በኢኮኖሚ ራሳችን መቻል አለብን፣ በምግብ ራሳችን መቻል አለብን የስራ እድል መፍጠር አለብን። በቤተሰብ ደረጃ ደግሞ ብልጽግናን ማረጋገጥ አለብን የሚል እሳቤ ይዘን ነው ባለፉት ሰባት ዓመታት ስንሰራ የነበረው። በዚህ ክልልም ይህ በጥሩ ሁኔታ እየሄደ መሆኑን የሚያሳዩ ስራዎችን ነው ለማየት የቻል ነው። በጎበኘነው የዶሮ እርባታ ማዕከል አጠቃላይ ከፓረንት ስቶክ ጀምሮ የዶሮ እርባታን በሙሉ አቅሙ ከፓረንት ስቶክ ወደ ጫጩት፣ ከጫጩት ወደ እንቁላል ጣይ ዶሮዎች የእንቁላል ጣይ ዶሮዎችን ደግሞ ውጤት ለአካባቢው ማህበረሰብ የሚያቀርብ ሰፊ የሆነ ፕሮጀክት ነው ለማየት የቻልነው። ይህ ፕሮጀክት በሀገራችን የኢኮኖሚ እድገት እንቅስቃሴ ውስጥ የአካባቢውን አቅም በሙሉ መጠቀም አለብን የሚለውን የሚያሳይ፣ በአካባቢያችን ያሉ ዜጎቻችን ደግሞ የተሟላ የምግብ ዋስትና ሊኖራቸው ይገባል የሚለውን በሚገባ ለመተርጎም የሚያስችል እና የሌማት ትሩፋት የክቡር ጠቅላይ ሚኒስትራችንና የፓርቲያችንን ፕሬዚዳንት ህሳቤ በትክክል መሬት ላይ መተርጎሙን የሚያሳይ ስራ መሆኑን ነው ለማየት የቻልነው። በዚያ ቦታ የሚታየው ፕሮጀክት ሲጠናቀቅ በአጠቃላይ አካባቢው ወጣቶች የስራ እድል የሚፈጥር የአካባቢውን አርሶ አደሮች ደግሞ ከኢንዱስትሪው ጋር በማስተሳሰር ከአካባቢው ጸጋ መጠቀም እንዲችሉና በራሳቸውም በቤተሰብ ደረጃ የኢኮኖሚ ተጠቃሚ እንዲሆኑና ብልጽግናቸውን የሚያረጋግጡ የሚያስችል ስራ መሆኑን ነው ለመገንዘብ የቻልኩት። ከዛም በተረፈ ደግሞ ለከተማውና ለአካባቢው ህዝብ እንቁላል በማቅረብ በቤተሰብ ደረጃ የምግብ ዋስትናን ከማረጋገጥ አልፎ የተመጣጠነ ምግብ የማግኘት እና ልጆች የተመጣጠነ ምግብ አግኝተው የማደግ ፍላጎታቸውን የሚያረጋግጥ ስራ መሆኑን ነው የተገነዘብኩት። በዚህ ቦታ በጣም ትልቅ እሳቤ በክልሉ ፕሬዚዳንትና ከፍተኛ አመራሮች ቅርብ ክትትል የሚመራ በፍጥነት እየተከናወነ ያለ በአጭር ወራት ውስጥ ተጠናቆ ወደ ስራ የሚገባ የዶሮ እርባታ ቦታን ነው ለመገንዘብ ያልኩት። ይህ ሲጠናቀቅ ዘርፈ ብዙ የሆነ ኢኮኖሚያዊ ማህበራዊ ጠቀሜታ ለአካባቢው ህዝብ የሚኖረው መሆኑን ነው የተገነዘብኩት። ጀርባችን የምታዩት ደግሞ በዚህ እሳቤ አንዱ መገለጫ የሆነው የኢትዮጵያ ከተሞች ትንሣኤ የኢትዮጵያ ትንሣኤ ነው በሚል የተጀመረው ፕሮግራማችን በአሶሳ ከተማም በጥሩ ሁኔታ የተገበረ መሆኑን ነው ያየነው ከተሞቻችን የኢኮኖሚ ማዕከል ብቻ ሳይሆኑ ዜጎች የደስታ፣ የእርካታ ማዕከል እንዲሆኑ ከተሞቻችን ውብ፣ ጽዱና አረንጓዴ ሆነው ለዜጎች ኑሮ ምቹ እንዲሆኑና፣ የኢኮኖሚ ማዕከልነታቸው የቱሪዝም መስህብነታቸው እንዲጨምር በሚያስችል ሁኔታ ለዚህኛው ትውልድ ብቻ ሳይሆን ለመጪውም ትውልድ በሚመች ሁኔታ መገንባት አለባቸው የሚለው የፓርቲያችን እሳቤ በአሶሳ ከተማም በጥሩ ሁኔታ እየተተገበረ መሆኑን ነው ለማየት የቻልነው። የከተማውና የክልሉ አመራር የፓርቲያችንንና በተለይም የፓርቲያችንን ፕሬዚዳንት የክቡር ጠቅላይ ሚኒስትራችንን እሳቤ ተቀብለው ለመተርጎም እና ወደ ስራ ለማስገባት ያላቸውን ቁርጠኝነትና ተነሳሽነት ለማየት ችያለው። በዚህም ባለፈው ጥቅምት እና ህዳር ወር እዚህ ቦታ ተገኝተን ነበረ። ምንም ሀሳብ ብዙም አልነበረም። ይህ በአጭር ጊዜ ታቅዶ ከስድስት ወር ባልበለጠ ጊዜ ውስጥ የፕሮጀክት እቅዱ ወደ ስራ ገብቶ ከጀርባዬ በምታዩት መንገድ አምሮ እና ተውቦ ፕሮጀክቱ በመጠናቀቅ ጫፍ ላይ የደረሰ መሆኑን ያየሁት የአሶሳን ከተማ ሙሉ በሙሉ የሚቀይር ገጽታዋን የሚያሻሽል እና ስለ አሶሳ ከተማ ሰው ያለውን ግንዛቤ ሙሉ በሙሉ ከፍ የሚያደርግ ፕሮጀክት ሆኖ ነው ያገኘሁት። ከዚህ አንጻር የከተማውን አስተዳደርና የክልሉን አመራር ለማመስገን እፈልጋለሁ ማለት ነው። በጥሩ ሁኔታ በጥሩ ቁርጠኝነት እየተሰራ መሆኑን ነው ያየሁት። ከዛ በተጨማሪ አካባቢው ማህበረሰብ ደግሞ ብዙም የካሳ ጉዳይ ሳያስጨንቀው ከቦታው መነሳቱ ሳያስጨንቀው የከተማዋ ማደግ የኛም ማደግ ነው፣ የከተማዋ መለወጥ የኛም መለወጥ ስለሆነ ቦታውን ለቀን ለአረንጓዴ ልማትና ለኮሪደር ልማት እናውለዋለን በሚል በፍፁም መተባበርና ቅንነት አካባቢውን በመልቀቅ እና መሬቱን በመልቀቅ ለልማቱ ምቹ ሁኔታ በመፍጠሩ ሊመሰገን ይገባል የሚል እምነት አለኝ። በጥቅምትና ህዳር ወደዚህ በነበርንበት ወቅት ይሄ መሬት እዚህ ፊት ለፊት አካባቢ ነበረ ማለት ነው። እስከዚህ ድረስ መኖሪያ ቤቶች ነበሩ። እና ስንት እና ስንት ሜትር ወደ ኋላ ተጠግቶ ለልማት ምቹ ሁኔታ የሚፈጥር ማህበረሰብ መኖሩ በራሱ የልማት አንድ አቅም ስለሆነ ሊመሰገን፣ ሊበረታታ ይገባል የሚል እምነት አለን። ከዛም በተጨማሪ በሀሳብ በጉልበቱ የደገፈ ፕሮጀክቱ በፍጥነት እንዲጠናቀቅ፣ በጥራት እንዲጠናቀቅ፣ በተያዘለት ጊዜና በጀት እንዲጠናቀቅ የህብረተሰቡ አስተዋጽኦ በጣም ትልቅ እንደሆነ ነው ለመገንዘብ የቻልኩት። በሶስተኛ ደረጃ ይህንን ፕሮጀክት ቅዳሜ ሳይሉ እሁድ ሳይሉ ቀን ሳይሉ ማታ ሳይሉ እየሰሩ ያሉ ኮንትራክተሮችም ሊመሰገኑ ይገባል የሚል እምነት አለ። ምንም ረፍት ሳይኖራቸው በጣም በአጭር ጊዜ ከከተማው ህዝብና ከከተማ አመራር ጋር በመተባበር ይሄ ፕሮጀክት በተያዘለት ጊዜ በተያዘለት በጀት እና የጥራት ደረጃ ተጠናቆ የአሶሳን ከተማ ገጽታ በሚቀይርና ከኢትዮጵያ ምርጥ ከተሞች ጥሩ ከተሞች ውስጥ እንድትመደብ በሚያደርግ ደረጃ የከተማው የኮሪደር ልማት በዚህ ደረጃ እንዲከናወን እያደረጉ ያሉ ኮንትራክተሮች እና ሰብ ኮንትራክተሮችም ምስጋና ይገባቸዋል የሚል እምነት አለን። በኢትዮጵያ ባሉ ትላልቅ ከተሞች በብዙ ቦታዎች እየዞርን ለመመልከት ችለናል። በአብዛኞቹ ቦታዎች በጣም በተባበረ በተናበበ እና በተቀናጀ ሁኔታ የኮሪደር ልማቱ የከተሞችን ገጽታ እየቀየረ ውብ አረንጓዴና ምቹ እያደረገ የኢኮኖሚ መስህብ ቦታ እያደረገ የቱሪስት መስህብ ቦታም እያደረገ እየሄዳ ያለ ስለሆነ የኢትዮጵያ ከተሞች ትንሳኤ የኢትዮጵያን ትንሳኤ እያበሰረ የሚገኝ የኢትዮጵያ ትንሳኤም የኢትዮጵያን ከተሞች ትንሳኤ እያበሰረ የሚገኝ መሆኑን የተገነዘብንበት ነው። ይበላችሁ ብለናል። ጠንክሩ፣ በርቱ። በጋራ ሆነን ከተሞቻችንን እንቀይራለን፣ ኢኮኖሚያችንን እንቀይራለን። የኢትዮጵያን ገጽታ የኢትዮጵያን ትንሳኤ ከፍ እናደርጋለን